ሰላም ሰላም፣ እንዴት ናችሁ? እንደምን ዋላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድን ነው? ሰሞኑን በጎንደር አካባቢ የሚደረግ እንደ አማራ በጎንደር እንደ አማራ ፋኖ በጎንደር እንግዲህ የሚደረግ እንቅስቃሴ አለ፣ አሪፍ አሪፍ ድሎችም አሉ። ነገር ግን ደግሞ እንግዲህ ከድሎች ባሻገር ይመስለው እንግዲህ ጎንደር ያልሆኑ የጎንደርን ማንነት ያልተላበሱ እንግዲህ እንደነ ጌታ አስራደ እንደነ ሰለሞን አጠና ና እንደነ ደረጀ በላይ አይነቱ ደግሞ እንግዲህ ወፈፌና ለሌባ ቀማኛ እንግዲህ ጎንደር ላይ ተፈጥሯል ማለት ነው። ስለዚህ እኔ አንድ የምጠራጠረው ነገር አለ። እነ ደረጀ በላይ እነ ሰለሞን አጠና እነ ጌታ አስራደ እንግዲህ መንግስት ያውም የአካባቢያቸውን ሰው አካባቢ ነን የሚሉትን አካባቢ የነሱ እኛ የተወለድንበት አካባቢ ነው የሚሉትን በድሮን እየመጣ ንጹሐንን ህጻናትን አዛውንት ሳይል ሲጨፈጭፍ እንግዲህ እነሱ በአይናቸው እያዩ ከባህርዳር ድረስ ሂደው እንግዲህ መኮድ ድረስ ሂደው ሎጂስቲክ ተቀብለው ፈላካያን እየመሩ ፋኖ ላይ ጥቃት እስከማድረስ ድረስ መከላከያን እየመሩ ንጹሃንን እስከ ማስጨፍጨፍ ድረስ መከላከያን እየመሩ የፋኖ ቤተሰብና ዘመድን እስከ ማሳሰርና እስከ ማስረሸን ድረስ እንግዲህ ደርሰዋል ማለት ነው። ስለዚህ ይህን የሚያደርጉት ማን ነው? ጌታ አስራደ ደረጃ የበላይና በላይና ሰለሞን አጠና ናቸው ማለት ነው። ስለዚህ ይህን ሰለሞን አጠናን ራሱ ከራሱ ንግግር እንግዲህ ተናግራት ራሱ ነው የተናገሩ ምንድነው? እስክንደረን ብርሲ ለምን ማለት ነው? ምን የጎንደርን ፋኖ ብትንትኑን ለማውጣት ማለት ነው አደርጓለሁ ብቻ ብር ነው የጎደለኝ፣ ብር ነው የቸገረኝ እንጂ ማድረግ በጣም ቀላል ነው ለኔ፣ ተው እያለ ለእስክንድር ቃል ሲገባ ብሩን፣ ዶላሩ ልቀቅ እንጂ ብር ነው ያነሰኝ፣ ብር ነው እጄን ያሰረው እያለ ራሱ ነው እንግዲህ የተናገረው ነው። ይሄ አሜት አይደለም ራሱ የተናገረው ነው። ስለዚህ እንደዚህ አይነት ሰዎች ደረጀ በላይ በጣም ከባድ የሆነ ዝርፊያ እንደሚፈጽም ራሱ የተናገረበት ምን አገባህ እንግዲህ፣ ለምን ትዘርፋለህ ብሎ ስለጠየቀው ምን አገባህ እኔ ምንስ ባደርግ፣ እኔ እንኳን አንተ እንደዚህ የመሳደብ መንተም ያለህ ቆይ አገኝሃለሁ፣ ያለ ራሱ ነው እንግዲህ ደረጀ በላይ ጌታ አስራደ። እንግዲህ በጣም በጣም ከባድ እንደዚህ አይነት ሰዎች ጎንደር ላይ መፈጠሩ በጣም ያሳዝናል። ማለት እነዚህ አማራ አማራ ናቸው አማራ ነን ብለው እንግዲህ ነገር ግን እኔ የምጠራጠረው ነገር ማንነታቸው በጣም መጣራት አለበት። ቤተሰባቸው እስከ ስር እስከ ተሄዶ የነሱ የመጀመሪያው ስር መሰረታቸው የማንነት ስር መሰረታቸው መጣራት አለበት። በእርግጠኝነት ነሱ ወይ ቅማንት ናቸው፣ ወይ ትግራይ ናቸው፣ ወይ ደግሞ ሌላ ናቸው እንጂ በእርግጠኝነት አማራ ናቸው ብዬ እኔ አላምንም። እንደ እኔ ማለት ነው። ስለዚህ በጣም ጥንቃቄ ያስፈልጋል። በጣም በጣም እያደረሱ ያሉት አሁን በጣም ስንቱን ንጹሀን እያስገደሉ ነው። ስለዚህ የንጹሀን ሞት በእነሱ ነው። እንግዲህ እነሱ ናቸው የሚመሩት፣ መጨፍጨፉን የሚረሽኑት ራሳቸው ናቸው። በጣም ከባድ ነው። ስለዚህ እነሱ ሀይል ይገባል። እነሱ ሀይል ይባሉ ይገባል። ህዝቡም ሊያገላቸው ይገባል። ህዝቡ በአንድነት ሊታገላቸው ይገባል።